አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም። አባ ስምዖን ግንቦት 29 በዚችም ዕለት ከአንጾኪያ ገዳም አባ ስምዖን አረፈ። የዚህም ቅዱስ የአባቱ ስም ዮሐንስ የእናቱ ስም ማርታ ነው። ስለ እርሱ ድንቅ ተአምራት ሆኑ። ይኸውም እናቱ ገና ሳትጸንሰው መጥምቁ ቅዱስ ዮሐንስ ወደ እርሷ መጥቶ የዚህን የቅዱስን ስምዖን መውለድ ነገራት ከእርሱም የሚሆነውን ገለጸላት። ተወልዶም ሰባት ዓመት በሆነው ጊዜ በአንጾኪያ ወደአለ ገዳም ሄደ። ራሱም ወደ ምንኩስና ቀንበር ውስጥ አስገብቶ ታላቅ ገድልን ተጋደለ። መላእክትም አባ ጳኵሚስን እንደ አስተማሩት በየሌሊቱ ሁሉ እየተገለጹለት የምንኩስናን ገድል አስተማሩት። የማይጠፋ የምንኩስናን የገድል አሰራር ገለጹለት። እርሱም አጽንቶ ስጋ ከለበሱ ሁሉ አብዙታ ተጋደለ። መላእክትም ሁልጊዜ መንፈሳዊ ምግብ ያመጡለት ነበረና ብዙ ከመጋደሉ የተነሳ ከደንጊያ ምሰሶ ላይ ወጥቶ በላይዋ ሰባት ዓመት ቆመ። ከዚያም ወደ ሌላ ተራራ ሄዶ በሠራው የደንጊያ በዓት ውስጥ ከ20 ዓመት ፍጻሜ ከእርሷ ሳይወጣ 20 ዓመት ኖረ። ከዚያም በኋላ ደግሞ ከታላቅ ተራራ ራስ ላይ ወጥቶ በላዩ 45 ዓመት ኖረ። መላ ዕድሜው 88 ዓመት ነው። ይኸውም በአ በአባቱ ቤት ሰባት፣ በአንጾኪያ ገዳም ዘጠኝ ዓመት፣ በምሰሶ ላይ ሰባት ዓመት በድንጊያ ውስጥ ሀያ ዓመት ደግሞ በተራራ ላይ ቆሞ የኖረው አርባ አምስት ዓመት በጠቅላላ ሰማንያ ስምንት ዓመት ነው። ተአምራትን ግን መቁጠር የሚችል የለም፣ ከእሳቸው በገድሉ ተጽፏላል። ብዙ የሆኑ ድርሳናትን ተግሳጽን ደረሰ፣ እርስም ለሁሉ የሚጠቅሙ ናቸው። ይልቁንም ለመነኩሳት ከቤተ ክርስቲያን መጽሐፍት ብዙዎቹን ተረጎመ። ከዚያም በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጻድቁ አባ ስምዖን ጸሎት ይማረን፣ በረከቱን ከኛ ጋር ትኖር ለዘላለሙ አሜን። አቡነ አፍጼ ወአቡነ ጉባ። አቡነ አፍጼ፣ ዳግመኛ በዚች ዕለት ከተስዓቱ ቅዱሳን የሆኑት የአቡነ አፍጼ እና የአቡነ ጉባ መታሰቢያቸው ነው። ከተሰዓቱ ቅዱሳን ውስጥ አራቱ በምድር ላይ ሞትን ሳያዩ የተሰወሩ ናቸው። እነዚህም አቡነ አረጋዊ፣ አቡነ ገሪማ፣ አቡነ ሊቃኖስና አቡነ አፍጼ ሲሆኑ ሁሉም ስውራን ወደፊት በሐሳዊ መሲህ ዘመን ወደ ምድር ወርደው ከነ ሄኖክና ኤልያስ ጋራ መጥተው ሰማት የሚሆኑ ናቸው። በሰዓቱ ቅዱሳን አብርሃም ወአጽበሃ ስድስተኛ ንጉስ በሚሆን በአልሜዳ ዘመነ መንግስት ከአውሮፓና ከእስያ ወደ ኢትዮጵያ መጥተው አክሱም ከተማ ካረፉ በኋላ ሀገረ ስብከታቸውን ተከፋፍለው ገዳም እየገደሙ በሰዓት እያበጁ ከሳቴ ብርሃን አባ ሰላማ የመሰረተውን የክርስትና ሃይማኖት በከፍተኛ ሁኔታ አስፋፍተዋል። ገዳማትም በከፍተኛ ሁኔታ አስፋፍተዋል። የእርሱን የምንኩስናን ሕይወት በሀገራችን በማስፋፋት ሕይወት ዘርተውባታል። መጽሐፍትን ወደ እግዝ ቋንቋ ተርጉመዋል። የወንጌል ብርሃን በሀገራችን ላይ አብርተዋል። ድውያንን እየፈወሱ ሙታን እያስነሱ በታምራታቸው ቁስል ሥጋን በትምህርታቸው ፈውስ ነፍስን ፈውሰዋል። የሮም ነገስታት ወገን የሆነ አቡነ አረጋዊ ወይም ዘሚካኤል ከነገስታት ወገን የምትሆን ሚስት አጋብተው ሊያነግሱት ሲያስቡ እርሱ ግን ዓለምን ፍጹም በመናቅ ወደ ታላቁ አባት አባ ጳኵሚስ ገዳም ገብቶ መነኮሰ። የንጉስ ልጅ አቡነ አረጋዊ በህፃንነቱን ምንኩስና መቀበሉን የሰሙ ስምንት ደጋግ ሌሎች የነገስታት ልጆችም ካሉበት ተሰብስበው አባ ጳኵሚስ ገዳም ገብተው ከአባ ዘምካኤል ጋር ተገናኙ። አባ ቋግሜስን ስን እኛም እንደ ህፃን አመንኩሰን አሉትና አመንኩሶ ባረካቸው። የሃይማኖት ምስጢር ሁሉ ከአባ ቋግሜ ጠንቅቀው እየተማሩ ለብዙ ዓመታት ከእርሱ ጋር ተቀመጡ። እነዚያም ቅዱሳን የቁስጥንጥንያው አባ ሊቃኖስ፣ የሀገር ቁስያው ወይም ኢጣሊያ አባ ይምአታ የአንጾኪያው ወይም ሱሪያ አባ ፀሐማ፣ የቅልቅያው ወይም የግሪክ አባ ጉባ፣ የእስያው አባ አፍጼ፣ የሮምያው አባ ጲንንጼልዮን፣ የቂሳርያው አባ አሌፍ ሲሆኑ ሁሉም የነገስታት ልጅ ናቸው። ከዚህም በኋላ እነዚህ ቅዱሳን ወደ ትውልድ ሀገራቸው እሮም ተመልሰው እሮምን ወደ ቀናች ሃይማኖት መልሷት። በዚያም ሳሉ በምድር አዜብ ብሔር ኢትዮጵያ ስለሚኖሩ ሰዎች ዝና ስለ ነገስታቶችም ቅዱስናና ሀገሪቱም የእመቤታችን አስራት መሆኗን ከመጽሐፍ ተረዱ። አባ ዘምካኤልም ከሁለት ደቀ መዛሙርቱ ጋር በሌሊት ወጥቶ ወደ ኢትዮጵያ መልአኩ ቅዱስ ሚካኤል እየመረው መጥቶ አክሱም ደረሰ። እዚያም ጥቂት ጊዜ በመቀመጥ ተመልሶ ወደ ሮም ሄደ። ስለ ኢትዮጵያና የሰማውን በሙሉ ሁሉ ለሌሎች ቅዱሳን ሲነግራቸው እነሱም ይህችን የተቀደሰች ምድርማ ይሄ ሄደን ማየት አለብን ተባብለው ያላቸውን ሁሉ ይዘው ታቦቶቻቸውን፣ ካህናቶቻቸውን፣ ንዋየ ቅድሳታቸውን፣ መጻሕፍቶቻቸውን ሁሉ ይዘው በዘሚካኤል መሪነት በመምጣት በአራት መቶ ስልሳ ዓመተ ምሕረት ጳጳስና ንጉስ ካሉበት አክሱም ከተማ ገቡ። እነዚህ ቅዱሳን ነገስታት ወገን ስለሆኑ በእሮም ንጉስ የሚገኘውን ወንድማቸውን ይስሐቅን ላኩበት። ንጉሱ ይስሐቅ ለአባ ዘሚካኤል የእህት ልጅ ነው። እርሱም መልእክቱ እንደደረሰው ሰባት ዓመት በሮም ከነገሰ በኋላ መንግስቱን ትቶ በሌሊት ተነስቶ በመምጣት ወደ ሀገራችን በመላኩ ቅዱስ ገብርኤል መሪነት መጣና ከወንድሞቹ ጋር ተቀላቀለ። እነሱም አመነኮሱትና ስሙን ገሪማ አሉት። ተስዓቱ ቅዱሳን ቅዱሳን በአንዲት የጸሎት ቤት በምንም ሳይለያዩ በአንድነት እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነው ለጸሎት ቁመው ውለው ያድሩ ነበረ። የአባ ዘሚካኤልም እናት ወደ ሀገራችን ኢትዮጵያ መጥታ ከሴቶች መነኮሳት ጋራ እነሱ ባሉበት አካባቢ ትኖር ነበረ። አባ ዘሚካኤል የበላይ አድርገው ሾሙትና ስሙን አረጋዊ ያሉት እነዚህ ቅዱሳን ድዋያንን እየፈወሱና ሞታን እያስነሱ እጅግ በጣም አስገራሚ የሆኑ ድንቅ ድንቅ ብዙ ታምራትን ያደርጉ ነበረ። ከሰንበት በቀር እህል የሚበል ነገር የማይቀምሱ እነዚህ ቅዱሳን ኢትዮጵያ በኪደ በኪደተ እግራቸው ባርከዋታል። ጌጦቿ የሆኑላት በትምህርታቸው እምነቷን መስር መሰረት አንጽንተዋታል። የልዕልናዋን ታሪክ ለዓለም መስክረውላታል። ቅዱሳኑ ለ12 ዓመት በፍጹም አንድነት አብረው ከተቀመጡ በኋላ እርስ በእርሳችን እየተለያየን ብንኖር ተድላ ደስታ ይሆንልናል እና ተለያይተን እንቀመጥ ብለው ተማክረው በተለያየ በዓት በተጋድሎ መኖር ጀመሩ። አባ ሊቃኖስ በደብረ ቁናጽል፣ አባ ጴንንጤኔዎስ በእርሱ ትይዩ በሆነ ቦታ፣ አባ ገሪማ በደብረ ደመራ፣ አባ ፀህማ በደብረ ጽድያ፣ አባ የምአታ በደብረ ገርአልታ፣ አባ አፍጼ አፍጼ በደብረ ይሓ አባ አሌፍ በደብረ አህድአ መኖር ጀመሩ። አባ ረጋዊ ደግሞ በጣም ርቀው በመሄድ በደብረ ዳሞ በዋሻና በፍርኩታ ውስጥ በተራራም ላይ መኖር ጀመሩ። ከነዚህም ቅዱሳን ሀገራችን ኢትዮጵያ ያለ አንዳች ሐዋርያ ስትከ ስብከት አስቀድሞ በክርስቶስ እንዳመነችና በዚች ምክንያት የልዕልናዋ ታሪክ ለዓለም ለማሳወቅ ፈጥነው የሄዱ አሉ። የኢትዮጵያ ምድር በእነዚህ ቅዱሳን ኪደተ እግር ተቀድሳ በውስጧም በመመላለሳቸው አውራጃዎቿና አድባሮቶቿ ሁሉ ታደሱ። ማዕዛ ትምህርታቸውና ታምሮቶቻቸው በሙሉ አውራጃዎች ተሰራጩ፣ የእምነቷን መሰረት አጸኑ። አቡነ አፍጼ የተወለዱት እስያ ውስጥ በአምስተኛው መቶ ክፍለ ዘመን ሲሆን ወላጆቹም አቡልዲስና አልቅስያ ይባላሉ። ገና በሕጽነታቸው ብሌካ አዲስ ጠንቅቀው በመማር መንኩሰዋል። አባ አፍጼ ወደ ኢትዮጵያ የመጡት ባለ አሚራ ዘመን ከስምንቱ ባልንጀሮቻቸው ጋር ነው። ጻድቁ ጸበለ ጸበል እያፈለቁ ብዙ ድውያንን ፈውሰዋል። ትግራይ ውስጥ ይሃ የተባለ ቦታ ማረፊያቸው ነበረ። ዛሬም ትልቅ ገዳም በዚያ ይገኛል። ጻድቁ ከሰሯቸው በርካታ ሥራዎች ውስጥ ከብዙ በጥቂቱ ከመቶ ዓመት በላይ አበምኒት ሆነው በኖሩበት ገዳማቸው በፍጹም ትጋት በጾም እና በጸሎት አገልግለዋል። ሁለተኛም በመጀመሪያ ያስከተሏቸው ሶስት መቶ ስልሳ ስድስት ደቀ መዛሙርት ጨምሮ ብዙ ምናንን አፍርተዋል። በሀገራችን ገዳማዊ ሕይወት አስፋፍተዋል። ሶስተኛ ቅዱሳን መጻሕፍትን ከሱርሱ እና ከጽርዕ ቋንቋ ወደ ግዕዝ ቋንቋ ተርጉመዋል። ሌላም ጻድቁ በስብከተ ወንጌል ለሀገራችን ብርሃን አብርተዋል። ሕዝቡ ጣዕመ ስብከታቸውን ይገረም ስለነበረ አፍጼ አፈ አጼ ብለዋቸዋል። ይህም የአጼ የንጉሥ አንደበት ያለው ወይም ንግግር አዋቂ ማለት ነው። አቡነ አፍጼ ከሁለት መቶ ዓመታት በላይ ቤተ ክርስቲያንን አገልግለው ግንቦት 29 ቀን በ684 ዓ.ም በሞት ፈንታ ተሰውረዋል። እግዚአብሔርም በስማቸው ለተማጸነ ገዳማቸውን ለተሳለመ የምረት ቃል ኪዳን ሰጥቷቸዋል። ለእግዚአብሔር ምስጋና ይሁን፣ እኛንም በጻዲቁ አቡነ ፍጼ ጸሎት የማረን በረከታቸው ከእኛ ጋር ለዘላ ለዘላለሙ አሚን። አቡነ ጉባ፣ ሌላኛው በዚህች ዕለት እረፍታቸው የሆኑ አቡነ ጉባ ናቸው። ራሳቸው የተወለዱት ተህሳስ 29 ቀን 336 ዓ ም በመንፈቀር ለሊት ነው። አባታቸው ጌርዮስ፣ እናታቸው ቴዎዶክስያ የተባሉ ደጋግ ቅዱሳን ናቸው። አቡነ ጉባ በተወለዱ ቀን ጌታችን ከመላእክቱ ጋር በመውረዱ ቤታቸው ለሰባት ቀን በብርሃን ተሞልቶ ነበረ። ሕፃኑ ጉባም ፈጣሪያቸውን ሀሌሎያ ብለው አመስግነዋል። ጻድቁ በልጅነታቸው መጽሐፍን አጽንተው ወደ ገዳም አስቄጥስ ገብተው መንነዋል። ለበርካታ ዓመታት ከተጋደሉ በኋላ ሊቀ መላእክት ቅዱስ ገብርኤል ወደ ቅድስት ሀገራችን ኢትዮጵያ ሂድ ብሏቸው ከስምንቱ ቅዱሳን ጋር ወደ ሀገራችን መጥተዋል። አባ ጉባ በስብከተ ወንጌል፣ መጻሕፍትን በመተርጎም ገዳማትን በማስፋፋትና አብያተ ክርስቲያናትን በማነጽ ብዙ ደክመዋል። በተለይም ራማ ኪዳነ ምሕረት እሳቸው ከመሠረቷት ገዳማት ውስጥ በይበልጥ የምትታወቀው ናት። ጻድቁ ቅዳሴ ሲቀድሱ ከመሬት ከፍ ብለው ይታዩ ነበረ። ብዙ ጸበሎችን አፍልቀዋል። ድውያንን ይፈውሳሉ፣ ሙታንን ያስነሳሉ። መቤታችን ተገልጣላቸው የብርሃን መስቀል ሰጥታቸዋለች። ጻድቁ ከብዙ ተጋድሎ በኋላ በሰላም አረፉ። በሰላም አርፈው የማይጨው በሚገኘው ትልቅ ገዳም ተቀብረዋል። መቃብራቸው ካለበት አለት ስር እጅግ ፈዋሽ ጸበል ፈልቋል። በተለይ ለአይንና ለአእምሮ ሕመም ፍቱን መድኃኒት ነው። ለእግዚአብሔር ምስጋና ይሁን። እኛንም በጻድቁ አቡነ ጉባ ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። አቡነ መዝራዕተ ክርስቶስ። በዚህም ዕለት የአቡነ መዝራዕተ ክርስቶስ እረፍቱ ነው። አባቱ ለባሴ ክርስቶስ፣ የአጼ ፋሲል የቅርብ ወዳጅ የነበረ የጦር አዛዥ ደጃዝማች ሲሆን፣ እናቱ ሚሊኒያ ትባላለች። ጻድቁ ተሳስ 29 ቀን በጎንደር ተወለዱ። ወቅቱ አጼ ሱሲኒዮስ የረከሰ የሮም ካቶሊክ እምነትን ተቀብሎ የሀገራችን ክርስቲያኖችን በሰማዕትነት የሚገድል ዘመን ስለነበረ እናቱ ይዘው ፎገራ ወረዳ ቆራጥ ቆራጣ ወለተ ጴጥሮስ ገዳም ገባች። በዚያም ህፃን ልጇን ክርስትና የሚያነሳላት ካህን አጥታ ስለ ስታለቅስ ደገኛው አባት አባ ስነ ክርስቶስ በስውር መጥተው አጠመቁትና ስሙን መዝራዕተ ክርስቶስ አሉት። የመዝራዕተ ክርስቶስ እናት ብዙም ሳትቆይ ስለሞተች በዚያው የምትኖር መነኩሴት የሆነች አያቱ አሳደገችው። እንደ አገሩም ባህል ፈረስ ግልቢያና ጦር ውርወራ እየተማረ ከፎገራ ልጆች ጋር አደገ። አያቱም ወላጅ እናቱ ትመስለው ነበረ። አንድ ቀን አብሮ የሚጫወት ልጅ ወላጆቹ ሲያወሩ የሰማውን ወስዶ ለመዝራዕተ ክርስቶስ እናቱ እንዳልሆነች ነገረው። እርሱም በሰማው ነገር ደንግጦ አያቱን ስለ እውነት ጠይቆ ተረዳ። ከዚያም በኋላ ደጃዝማች አባቱ ወደ አጼ ፋሲል ቤተ መንግስት ወሰደው። መዝራዕተ ክርስቶስ መልከ መልካም ስለነበረ ንጉሱ አጼ ፋሲል በወጣትነቱ ደምግባት ደስ ተሰኝቶ ድምፁን አሰምቶ ለዚህች ልጅ ሴት ልጅ እድርለታለው ሲል ለመኳንንቱ ሁሉን ተናገረ። እዝራተ ክርስቶስ ግን በልቡ ምን መንኮሶ ስለመኖር የወሰነው በቤተ መንግስት ይህንን የሰማለት ነበረ። ከዚህም በኋላ መዝራዕተ ክርስቶስ ምንም ማድረግ እንዳለበት ሲያስብ ቆይቶ ወደ አንድ ገዳም ጠፍቶ በመሄድ በምንኩስና ለምኖር ወሰነ። አንድ ቀን አባቱን ተከትሎ ግምጃ ቤት ማርያም ወደ ምትባል ቤተ ክርስቲያን ሄዶ ሳለ አጣኙን አባት ባህታዊ አባት ቴዎድሮስን አባቴ ዛሬ ዛሬ ጀምሮ በምንኩስና ለመኖር ወስኛለሁና መርቀህ ላከኝ አለው። ባህታዊም አንተ ገና አንተ ገና ልጅ ነህ ሲለው የሚቀበለው አልሆነም። በመጨረሻም መርቆ አሰናበተው። ወዲያውንም ጻድቁ በሌሊት ከጎንደር ከተማ ጠፍቶ ወደ ሰሜን አርማጭሆን ቆላ ሄደ። በዚያም በቅዱስ ያዕቆብ ግሙድ ስም በተገደመው ገዳም ገብቶ ከአባ ስነ ክርስቶስ ጋር ተገናኙ። ያመነኮሰው ዘንድ ለምነው፣ አባ ስነ ክርስቶስ ማንነቱን ከጠየቀ በኋላ አንተ ገና ልጅ ስለሆንክ የምንኩስናን ቀንበር መሸከም አይቻልህም በማለት ወደ አባቱ እንዲመለስ መከረው። በሌላም በኩል ከንጉሥና ከመሳፍንቱ ጋር ላለመጣላት ፈርቶ ነበረ። መዝራዕተ ክርስቶስ ግን እያለቀሰ የእናንተ አምላክ ጽናት ይሆነኛልና አመንኩሰኝ በማለት ለመነው። እሱም ተግባረ ቤተ በርዕድትነት እያገለገለ እንዲቆይ አመክሮ ጊዜ ሰጠው። መዝራዕተ ክርስቶስም አባቱ ጭፍሮች ልኮ እንደገና ወደ ዓለም እንዲሁ እንዲወስደው ፈርቶ እንዳይወስደው ፈርቶ ቶሎ እንዲያመነኩሰው ታመምኩ ብሎ ተኛ። መነኩሳቱም ሳይመነኩስ ቢሞት ኩነኔ የሆነ ባህልና ብለው አበምኒቱን ለመኑት፣ አመነኮሱት። ከመነኮሰም በኋላ በሳምንቱ አባቱ ልጄ ያለበት ገዳም አውቆ ታናሽ ወንድሙን ከጭፍሮች ጋር በመላክ ለአባ ስነ ክርስቶስ ልጄ መዝራዕተ ክርስቶን አንተጋ እንዳለ ሰምቻለሁና ከመመንኮሱ በፊት አስቸኳይ እንድትልክልኝ ብሎ መልእክት ላከበት። አባ ስነ ክርስቶስም ለመጡት ጭፈሮች መዝራዕተ ክርስቶስ እንደመነኮሰ ነገራቸው። ጭፈሮችም ከአባ ጋር ብዙ ስለተጨቃጨቀ መዝራዕተ ክርስቶስ ከነሱ ጋራ ለመሄድ ተስማማ። ከነርሱም ጋራ ሳለ ከጭፈሮች አንደኛው መሪያቸው የሆነው ሰውም ተሳልሜ ልምጣ ጋቢህን ስጠኝ ብሎ ወደ ቤተ ክርስቲያን ገብቶ በምስራቅ ባለ በር ወጥቶ ጠፍቶ አርማጭ ወንጫካ ውስጥ ገብቶ ጠፋ። አጎቱና ጭፈሮቹም ፈልገው ቢያጡት ተስፋ ቆርጠው ተመለሱ። ከዚያም በኋላ አቡነ መዝራዕተ ክርስቶስ ወደ አንገርብ ወንዝ ሄደ። በዚያም ከርኩሳን መናፍሳት ጋራ እየተዋጋ በተጋድሎ በጾም በጸሎት ተወስኖ ኖረ። ተመልሶም ወደ ገዳሙ ቢመጣም አባቱና ዘመዶቹ እንደማያስቀምጡት ስላወቀ አባስነ ክርስቶስ አስፈቅዶ ወደ ሌላ አርማጮን ደብረ ሙጅና አባ አብሳዲ ገባሬ ተአምረ ገዳም ሄደ። በዚያም ሰባት ዓመት በተጋድሎ ከኖረ በኋላ ወደ ዋልድባ ገዳም ሄደ። ከዚያም ስዕለ ማርያም በጎኑ ታቅፎ ሲያዝን ለብዙ ዘመናትን የተሰወረችው ደብረ ሲና የተባለች በዋልድባ የምትገኝ ቅድስት ታቦት ተገለጠችለት። ወደ ደብረ ሲና ተራራ ላይ ወጥቶ አርባ ቀንና አርባ ሌሊት ሱባኤ ያዘ። በዋልድባ አስራ አንድ ዓመት እንደተቀመጠ የታዘዘ መልአክ መጥቶ በዚህ ገዳም የምትኖርበት ጊዜ አልቋልና ውጣ ብሎ አዘዘው። ከዚያም በኋላ ከዋልድባ ወጥቶ ወደ ሰሜን ተራራ ሄዶ ከቅዱስ ያሬድ ገዳም ተባርኮ ወደ ትግራይ ገራ አልታ ሄደ። ቀጥሎም ወደ ጉንንዳ ጉንንዲት ማርያም ገዳም ገብተው በተጋድሎ መኖር እንደጀመረ አንድ የበቃ ባህታዊ መጥቶ ክፍልህ በዚህ ገዳም አይደለም አይደለምና ወደ ሌላ ገዳም ሄድ አለው። ወደ መጠራ መቃብር ጻድቃን ዘንድ ሄዶ አጽመ ቅዱሳን ሲያጥን ይህ ገዳም ክፍልህ አይደለም የሚል ድምጽ ከሰማይ መጣለት። ተነስቶም ወደ ደብረ ቢዘን ሲጓዝ ሌሎች መነኩሳት አገኝና በመረብ ወንዝ ሸለቆ ውስጥ ብዙ መናንያን እንዳሉ ሲነግሩት በሌላ አቅጣጫ ወደ መረብ ወንዝ አቀና። በዚያም ሽንፋ በተባለ ቦታ ገዳም መስርቶ ሲቀመጥ መንፈሰ እግዚአብሔር የጠራቸው አስራ ሁለት መነኩሳት መጥተው ረድኤት ሁኑ ሆኑለት። እነርሱም በውባ በሽታ ታመው ስላረፉ አቡነ መዝራዕተ ክርስቶስ ወንድሞችን አጥንቶች በዚህ መኖር ለእኔ አይገባኝም፣ ክፍሌ አይደለም ብሎ ወጥቶ ወደ ትግራይ ሄደ። አድዋ አውራጃ የሃ አቡነ አፍጼ ገዳምን ከተሳለመ በኋላ ገዳሙን ከከበሩት ተራሮች መካከል በአንደኛው ማይ ዱር ወደሚ ወደሚባለው ተራራ ወጥቶ አዲስ ገዳም መሰረተ። ታቦተ ማርያም አስገብቶ ሲኖር ከአቅጣጫው መናንያ መነኩሳት ወደ እሱ መጡ። አቡነ መዝራዕተ ክርስቶስ እስከ 93 ዓመቱ ገዳሙን በአበምነት እያስተዳደረ በታላቅ ተጋድሎ ከኖረ በኋላ ግንቦት 29 ቀን ከዚህ ዓለም ድካም አረፈ። የማይዱር በተባለው ገዳሙ ራሱ በሠራው በእመቤታችን ቤተክርስቲያን ቤተ ክርስቲያን ውስጥ የተቀበረ ሲሆን ገዳሙ እስከ ዛሬ ድረስ እንደ አቡነ መዝራዕተ ክርስቶስ ገዳም እየተባለ ይጠራል። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሱ ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘለ ዓለሙ አሜን። ወስብሐት ለእግዚአብሔር ወለወላዲት ድንግል ወለመስቀሉ ክብር ይቆየን።